ሰላም ለእናንተ የሆን የተወደዳችሁ፣ አጠር ላለች ደቂቃ አንድን የእግዚአብሔርን ሀሳብ እንድንመካከር በማሰብ ከእናንተ ጋር ለማሳለፍ ወደዚህ መጥቻለሁ። እየሰማችሁ ያለ ሰብስክራይብ ሼር እንድታደርጉ በጌታ ፍቅር እጠይቃለሁ። ሼር ላደረጋችሁ የምፈልገው ሀሳብ የእምነትን ሕይወት በተመለከተ ነው። መጽሐፍ ቅዱሳችን ስለ እምነት በጣም ብዙ ይነግረናል እና ያው የዕብራውያን 11 መጽሐፍ ስለ እምነት ከቁጥር አንድ ጀምሮ የእምነት ጀግኖችን፣ የእምነት እርምጃቸውን፣ የእምነት ህይወታቸውን፣ የእምነት ምልልሳቸውን በመጥቀስ ብዙ የሚያሳየን ነገር አለ። በቁጥር ስድስት ላይ አንድ የእግዚአብሔርን ቃል እንመለከታለን። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያመን ዘንድ ያስፈልገዋል ብሎ የእግዚአብሔር ቃል ይነግረናል ሰው እዛው ክፍል ላይ ደግሞ በተመሳሳይ ያለ እምነትም እግዚአብሔርን ደስ ማሰኘት እንደማይቻልም የእግዚአብሔር ቃል ያስተምረናል። እኔ ሳስብ የነበረው መረዳት ይሄንን ነው። እኛ ክርስቲያኖች የእምነት ህይወት ማለት ምን ማለት እንደሆነ እንዴት እንረዳዋለን የሚል ጥያቄ እየጠየኩኝ ነበረ። ትልቁ የእግዚአብሔርን ቃል በተገቢው መንገድ የመረዳታችንም ሆነ የማክበራችን ትልቁ መገለጫ እምነት ነው። የእግዚአብሔርን ቃል በተገቢው መንገድ የመረዳታችንም ሆነ የማክበራችን ትልቁ መገለጫ እምነት ነው። ለመታዘዝም፣ ለማክበርም፣ እሺ ለማለትም፣ የእግዚአብሔርን ቃል ወደ ድርጊት ለመቀየርም እጅግ በጣም አስፈላጊው ነገር የእግዚአብሔርን ቃል ማመን ነው። የማናምነውን የእግዚአብሔርን ቃል አናደርጎም። የማናምነውን የእግዚአብሔርን ቃል አንተገብሮም። የማናምነውን የእግዚአብሔርን ቃል ወደ ድርጊት አንቀይረው። በህይወታችን ላይ የእግዚአብሔርን ቃል የምናከብረው እንደሆነ፣ የምንወደው እንደሆነ፣ የምንፈራው እንደሆነ በእኛ ሕይወት ትልቅ ቦታ እንዳለው ማሳያ የሚሆነው ማመን ብቻ ነው። ስለዚህ የእግዚአብሔርን ቃል እንዳመን ነው የሚሰማን ከሆነ ተግባራዊ ውጤት መኖር አለበት። ተግባራዊ ውጤትም ካለ እንዳመን ነው ማሳያ ነው ማለት ነው። ስለዚህ የእግዚአብሔርን ቃል እናምነዋለን ወይ? ታውቃላችሁ እምነት ስሜት አይደለም። እምነት ከስሜት ውጪ ነው። ስሜታችን በኛ ህይወት ውስጥ ውጤት መሆን አለበት እንጂ የመነሻ ምክንያት መሆን የለበትም። ስሜታችንን ተከትለን ስንሄድ ህይወት ትክክል አይመጣም። ስሜታችን ውጤት ነው መሆን ያለበት። ደስ ሲለን የምንጸልይ ከሆነ በእምነት አይደለም እየጸለይን ያለ ነው ማለት ነው። ደስ ሲለን የምናመሰግን ከሆነ በእምነት አይደለም እያመሰገንን ያለ ነው። ደስ ሲለን ከሆኑ የምናገለግለው በእምነት አይደለም እያገለገልን ያለ ነው። ሰው ስሜታችንን የምንጠበቅ አይነት ሰዎች ከሆነን ስሜት ቦታው ውጤት ላይ እንጂ መነሻ ምክንያት መሆን ላይ አይደለም። የእግዚአብሔር ቃል ደግሞ የክርስቲያንን ሕይወት ሲሞላ የእግዚአብሔር ቃል የክርስቲያንን ሕይወት ሲቆጣጠር፣ በትክክል ክርስቲያን በእግዚአብሔር ቃል ውስጥ የተሞላ ሲሆን ስሜቱን ውጤት አድርጎ እንጂ የሚኖረው መነሻ ሀሳብና መነሻ ምክንያት አድርጎ አይኖርም። ምን ማለት ነው? የእግዚአብሔር ቃል የገዛው ሰው የእግዚአብሔር ቃል እውነት ስለሆነ መደረጉም ትክክል ስለሆነ መታዘዝም ተገቢ ስለሆነ ያ ሰው የእግዚአብሔር ቃል ስለሚያምነው ወደ ድርጊት ይቀይረዋል እንጂ ስለተሰማው ስሜት አይደለም። እንግዲህ ስሜት አልባ ነን ወይ? አይደለንም። ስሜት የለሽ ነን ወይ? አይደለንም። እማይሰማን ሰዎች ነን ወይ? በፍጹም አይደለንም። ግን ስሜታችን ውጤት ነው መሆን ያለበት መጸለይ ትክክል ስለሆነ እንጸልያለን። ከጸለይን በኋላ ግን በደስታ እንሞላለን። ይሄ ነው መሆን ያለበት። ወንጌል መስበክ ትክክል ስለሆነ እንሰብካለን። ከሰበክን በኋላ ያንን ስሜት መያዝ ኤክስፒሪየንስ ማድረግ እንችላለን። ስሜትን የተከተለ ሕይወት ጭራሽ ፈጽሞ የእምነት ተቃራኒ የሆነ ሕይወት ነው። ስለዚህም ምን እናስብ? ዛሬ ላይ ቆመን ስናስብ የእግዚአብሔርን ቃል የእግዚአብሔር ቃል ስለሆነ ብቻ እንታዘዘው። የእግዚአብሔር ቃል የእግዚአብሔር ቃል ብቻ ስለሆነ እናክብረው። የእግዚአብሔር ቃል የእግዚአብሔር ቃል ብቻ ስለሆነ እናድርገው። የእግዚአብሔር ቃል የእግዚአብሔር ቃል ስለሆነ ብቻ የሚገባውን ስፍራ እንስጠው። የእግዚአብሔር ቃል ካልገዛን በስተቀረ ስሜታችንን ከተከተልን ለእግዚአብሔር ቃል ተገቢውን ምላሽ የምንሰጥ ሰዎች ሆነን መቀጠል አንችልም። የእግዚአብሔር ቃል መደረግ አለበት። የእግዚአብሔር ቃል መኖር አለበት። የእግዚአብሔር ቃል ኤክስፒሪንስ መደረግ አለበት። ወደዛ ህይወት የሚገፋን ደግሞ በእግዚአብሔር ቃል ላይ ያለን መታመን ብቻ ነው። የእምነት ጀግኖች የእግዚአብሔርን ቃል አምነውታል። የእግዚአብሔርን ቃል አክብረውታል። የእግዚአብሔርን ቃል ታዘውታል። በእነሱ አድራሻ የመጣውን የእግዚአብሔርን ቃል አክብረው ተቀብለውታል። ስለዚህም በህይወታቸው ላይ ልዩነትን ፈጥሯል። እንግዲህ የሚታይ ነገር ሳይኖር፣ የሚጨበጥ ነገር ሳይኖር የእግዚአብሔርን ቃል ብቻውን ይዘውት ተሻግረዋል። የእግዚአብሔርን ቃል ብቻውን ይዘውት ቆመዋል። የእግዚአብሔርን ቃል ብቻውን ተማምነውበት አሻግሯቸዋል። የእግዚአብሔርን ቃል ብቻውን ተደግፈውት ጠቅሟቸዋል። ስለዚህም ዛሬም ላይ በህይወታችን ላይ የእግዚአብሔር ቃል የእግዚአብሔር ቃል ስለሆነ ብቻ ነው ማመን ያለብን። እንደዛ ነው ማሰብ ያለብን። እምነት ውጤት ያመጣል፣ ኦፍኮርስ በትክክል ግን ውጤትንና ሁኔታን ኢቨን ስሜታችንን አይተን ማመን አለብን፣ ልክ አይደለም። የእግዚአብሔር ቃል በእግዚአብሔር ቃልነቱ መከበር አለበት። የእግዚአብሔር ቃል በዛ ደረጃ ነው የሰው ህይወት ላይ ተጽዕኖ መፍጠር የሚችለው። እንግዲህ እንደምታስታውሱት ኢያሱ እንኳን ዮርዳኖስን ሊሻገር ሲነሳ ውሃው ሞልቶ ነበር። የሚታየው ነገር ብዙ ጊዜ የእግዚአብሔር ቃል ተቃራኒ የምናያቸው ሁኔታዎች ብዙ ጊዜ ተቃራኒዎች ናቸው። እግዚአብሔር ከተናገራቸው ተቃር ነው ቆመው ነው የሚታዩት። ስለዚህ ምን ሊያስተምረን ነው የሚፈልገው እግዚአብሔር? በቃሉ ላይ ብቻ በመታመን መቆምን መማር ይኖርብናል። ሁኔታዎች ስሜቶቻችን ተለዋዋጮች ናቸው። ዋስትና መሆን አይችሉም። መደገፍ እነሱን አዋጭ አይደለም። ጌታችን ኢየሱስ ክርስቶስ ህይወቱን ማየት እንችላለን። የመጣበትን ዓላማ አስጠብቆ የተንቀሳቀሰው ሁል ጊዜ የማይናወጥ እምነት ስለነበረው ነበር። ብዙ ጊዜ ደቀ መዛሙርቱን የሚሞግታቸው ስለ እምነት ነው፣ ስለ ስሜት አይደለም፣ ስለ እምነት ነው። ስሜት ውጤት ይሁን፣ እምነት ግን መነሻ ምክንያት ይሁን። እምነት ሁል ጊዜም የእግዚአብሔር ቃል ላይ ይቁም፣ ስሜታችን ላይ አይቁም። ደስ ሲለን አይደለም ማመን ያለብን፣ የማይመችም ጥሩም ያልሆነ ስሜት ውስጥ ገብተን ቢሆን የእግዚአብሔርን ቃል በእግዚአብሔር ቃልነቱ ብቻ ማክበርና መውደድ መማር አለብን። ይህ ምልክት ለሆነ ሰው እንደሚጠቅም፣ ለሆነ ሰው የእግዚአብሔር ድምፅ እንደሆነ አምናለሁ። ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ጠቃሚ የሆነ ስጦታ አድርገን ለሰዎች እናቅርበው። ሰላማችሁ ይብዛ። በእግዚአብሔር ጸጋ ተከናወኑ ለምልሙ።